ትዞሪ የለ ደግሞ ደሞ የለችን ተኝት አነመሰነኝ። በቃ የኔና የአባቴ በሽታ ተላለፈብስ፣ ምን ላድረግ ብለሽ ነው ተላለፈብኝ። ከፍተኛ ችኮት አዎ፣ ትዕይታ ነው መሰለኝ። ስጠራት የለችም። የወንድሜና የወንድሜ ልጅ ሊያ ዝንጆለሽ ነው እንዴ? የማን ሊያዝ? ታዲያ ስራ ጨርሰሽ ነው እንዴት ነሽ?

እስከ ጭንቅላታቸው ማለት ነው። ቃጭላቸው ቃጭላቸው ማለት ማለት ነው። በላይ ታላቃዬ፣ የኔ ሰላም ውደዋ ታናሽዬ፣ ወይዬ፣ እግዚአብሔር ይመስገን። የኔ ደህና ነሽልኝ? እንኳን ደህና መጣሽ ውደዋ አንዱ እብደት ለብቻዬ የምታሰቃይኝ ነገር። አይዞሽ አትሰቃይም እንዴ። ለምንድን ብቻሽ የምትሰቃይ? አብረን እናብዳለን። አብረን ጤነኛ እንሆናይ እንሆናለን። ብቻሽን ማብድ የለብሽም። እና አሁን ስራ ጨርሰሻል ወይ? ስገና ነሽ ላግዝሽ። አክስቴ ፍትለ ኮሜንቴ የትኛው አነበብኩት ግን አልፈዳለኝ። እስኪ ያሉኝ ያሉኝ ሁለቱ ናቸው ብዬ ነው። ልጄን ለኔ ትቻት ነው ያሉኝ ሁለቱ ናቸው ብዬ ነው። ልጄን ለኔ ትቻት ነው። የመጨረሽ አልተረዳኝም። ውሸት የልናገር እንዴ? አረ የተቻኛ የታችኛውን፣ የትኛው ስራማ ጨረስኩኝ፣ ግን አድዋሽ አልሸዋትም አላሸዋትም። ላሻት ነገር አቁሚ ልልት፣ እንደ ወንዶች ነገር ማቆም አለብሽ። ምር ይሄ ነገር አቁሚ

ወይኔ አክስቴ! አንቺ ሁነሽብኝ ነው እንጂ ስሱ ብትሆን ራሱ የዛሬ አልፍራቱ ነበር። ተይ ግን ተይ። ወይኔ ደስ የምር እኮ ነው። ታዲያ ዋሽቼ ልናገርሽ እንዴ እንዴ ቀይ ዋሽቼ እንትን ላውራ እንዴ? ያልተረዳሽ ነገር ብላ አድርግ

ዋናው ነገር መሳቀሽ ነው። ሌላ ትርፍ ነው። እሺ ከነገ ማታ አክስቴ ሰላም ደናና ታክስቴ፣ አረ ሰላም ነው። የምጠፍታብኛለች የምር አግኝቻ ታላቅም ነው ምትሆን አላቅም አቤት ግን አንቺ ታላቆች ብታ ብዛታቸው አቤት ግን ያንቺ ታላቆች ነው ብዛታቸው የምር ይገርኛል ማለት ነው። ማለት እንደተሰራቸው ለም ታናሻ ይሉኛል። እኔም ታላቅ አላቸው አለሁ ደስ ነው የሚለኝ። ግን የምር ድለኛ ነኝ አደለም እድለኛ ነኝ ደልቴ። ወይኔ ይውሃውን ደርሰሽ ቤትሽን ሊቀዘቅዝ እንዳይሆን በሳይለንት ነኝ ማሪ። እሺ፣ እኔ ነኝ ወይ የውሃው ድርሶሽ ቤትሽን ሊቀዘቅዝ እንዳይ፣ አይ፣ ምን መሰለሽ መቀዝቀዝ እንኳን አንቺ አለሽ አይደለ፣ መክፈት እንኳ ከፍተዋል። ከፍቼ ሳይለንት አድርጌ ክላሴ ባስቀምጠው ማንም አይሄድበትም፣ ድምጽሽን እንዳይገባ። እሺ፣ ነኝ ውድ ገፍታ አድርጌ ወደ ስራ መስራት እችላለሁ። ለልቴ ዋናው ነገር ግን ምንሰለሽ እንደዚህ ማት ማውራት ባልችል ነው የሚሆነው እንጂ ምክንያቱ፣ ነገ ትመጣለች ወይ ነገ ማታ ትመጣለች መሰለኝ፣ ወደ ቤት ዛሬን፣ የወለደችው ዛሬ ዙህር ዙህር ላይ ነው የወለደችው፣ ዛሬ ማለት ነው። ከዛ ነገ ይመጣሉ ላይ ዩኒቨርሲቲ ባላቅላተም ወይ ነገ ማታ እንደዛ ይመጣል ይሆናል። ከምሽ ተስፋ ከመጡ እንግዲህ ለአንድ ወር ያክል ታውቂያለሽ። ደሞ ባንድ ሰብሰብ ብላ ይመጥም የዚህ አረብ እንግዳ የአረብ ቤት እንግዳ አምስት ይመጣሉ፣ አምስት ይሄዳሉ፣ ሁለት ይመጣሉ፣ ሶስት ይሄዳሉ። መመላለስ ነው ስራቸው እና ለትንሽ ጊዜ ስራ ሊበዛብኝ ይችላል። ግን ክፍት አርጌ ምናምን እንትን እላለሁኝ፣ አንዳንዴ ብቅ እያልኩኝ ከኔ ባትበልጭም አንቺ የመሰለ አክስት የአውሂ የመሰለ አባት ሶስ የመሰለ እናት ልቤን የመሰለ ልጅ ሰጥቶኛል። ሰጥቶኝማ እንዴት እድለኛ አልሆን ወንዴ የመሰለ ወንድም አግኝቼ። በእርግጥ እድለኛ ነሽ፣ እድለኛ ነሽ። በተለይ ኔ ነኝ፣ ግን ካንቸ የበለጠ ኔ ነኝ እድለኛ እንዴት ብትይኝ ማለት ነው? ስሚ አክስት ነኝ፣ አባትና እናት አለኝ፣ ታላቃለኝ፣ ታላላቆች ብዙ ናቸው። እናቴ ማርት ያለች ልጅ አይደል፣ አባት አባቴ እንትናለው ሳቂ፣ ደስ እንዳይ ሳቂ ማለት ነው ግን ይህን ይበዛሉ አይገርምሽም? ሌላ እንኳን ቢቀርኩ አክስት ምን እንኳን አንቺ የምታደል እኮ ነው። አይገርምሽም? አንቺ እኮ አክስት አልሆንሽም ገና፣ አንቺ ቀርሻል። እኔ ግን አክስት፣ ለዛም የድምቀቷ አክስት። ስለዚህ ስለዚህ ልልቴ ዋይ እኔ እኮ አክስት፣ አባት፣ አያት፣ እህት፣ ወንድ ማለኝ አክስትሽ አዎ አክስት ታደሽ። እኔ ደግሞ አክስት ስለሆንኩኝ በአንቺ ምክንያት እድለኛ ነኝ። አያትም አለሽ ለካ ጉድ እኮ ነው። አያት ማለሽ አዎ። በቃ አንቺ ቀበጥ ነሽ። ሁለተኛዋ ነኝ ማለት ነው። አንደኛን ሁለተኛ ነኝ ነ። አይዞሽ በቃ ወንዴ ወይንም ወንድም ወይንም ውለድልኝ እለዋለሁ። ወንዴ ወይንም ውለድልኝ እለዋለሁ። አክስት እንድትሆኝ ነው። አክስት እንድትሆኝ እቀማጥሩ በይ መጣ ልሻት እና ክፍት ነው እሺ

ከምጠላው ስራ ዋነኛውና አንደኛው ነው።